በሐዋርያዊ መልሶቹ የምናውቀው አኪላ ወንድም ስለ ብፁዕ አቡነ ገብርኤል ስብከት ገልጸዋል። እሳቸው ስህተት እንደሌለባቸው ቤዛ የምል አተረጓጎም እንጂ በማለትም ቤዛ የሚለውን ቃል ስንጠቀም ስንናገር፣ ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ቤዛ የሚላት ትርጓጎም ሁለት አይነት ነው፣ በማለትም ነው አኪላ የገለጸው። ቤዛ የመባለው አንድ እንዲሁ ወዶ ለሰው ልጅ መሰጠት ማለት ነው። ሌላኛው ደግሞ እመቤታችን ቤዛ የምንልበት መንገድን በማስመልከትም እሳቸው እሳቸው የተናገሩት ስህተት ሳይሆን ያተረጓጎም እኛ የእኛ ረዳት ችግር ነው በማለትም ነው የገለጸው አኪላ። ለመግለጽም የሞክረው አኪላ ማለት የኦርቶዶክስ እምነት ተከታዮች መካከል በቲክቶክ ከመጡት በሚሊዮን ተከታይ ካገኙትና በጣም ተጽዕኖ ፈጣሪ ከሆኑት በተለይ በሐዋርያዊ መልሶቹ የምታስሊክ አንስር በሚባል አካውንቱ የምታወቀው አኪላ በዚሁ መግለጫ ለመስጠትም ወዷል። ስለ ብፁዕ አቡነ ገብርኤል ማለት ነው፣ አጠቃላይ በማስመልከትም ነው ለእናንተ የጀላችሁ መጣሁት። ሚኪ ነኝ ከሚኪታቦርንፎይኒ ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩልኝ።